ሰጥቶ እስከፈጠረን ድረስ ኑሩ ተብለን ነው። እና ስለዚህ እባካችሁ ሁላችሁም ድምፅ ሁኑ። ያሁኑ ለሁላችንም ይደርሳል። ሁላችንም መቃወም አለብን ባይ ነኝ። አመሰግናለሁ። ግንኙነት ሲያደርግሽ አንቺ ተቂም ነበረ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 ቦቻ አነጋጋሪነት በሽምግልና የቀጠለ ነበር። ሰርግ የሚያስንቅ የፊልም ምርቃት የመሰለ በተዋናይና በትላልቅ ሰዎች የተሞላ የናታን ጥያቄ የህሊናን ቤተሰቦች እሽታ ለማግኘት ጊዜ አልፈጀበትም። ኦይንም ከራ አልተባለም። ለሀገር ለምድሩ የከበዱ ሰዎች እሽታን አግኝተው የአንድ መካከለኛ ገቢ ያለው ወጣት ሰርግ የመሰለ ፕሮግራም ተካሄደ። ህሊና የናጠጠች ሀብታም ሆኗ ለሽምግልናም ለሰርግም ናታይን ከሐሳብ አሳርፎታል። ፊልምሽ ተሰርቆ ቢወጣ ምን ትያለች ተብላ ስትጠየቅ ፊልም ለስሜቴ የምሰራው ስራ ስለሆነ ሌላ ፊልም እሰራለሁ ማለቷ ተሰምተዋል። ይህ የህሊናን የገንዘብ አቅም የሚያሳይ ምላሽ ከሌሎቹ ፊልም ሰሪዎች ምን ያህል የተለየች እንደሆነ ያሳያል። አብዛኞቹ የፊልም ሰሪዎች ፊልማቸው ከተሰረቀ በኋላ ከፊልም ኢንዱስትሪው እንደሚወ ጡ የአደባባይ ሀቅ ነው። ሰርጋቸው በድምቀት ያለፈው ጥንዶቹ ሚዲያ ላይ ብዙ ባናያቸውም በህሊና የማህበራዊ ድረገጽ ከቀድሞ የልብ ህመሟ እንደተፈወሰች፣ የበፊት የልጇ አባት ካደረሰባት ሀዘን እንዳረፈች፣ ናታይ እንደ ካሳት የሚያሳዩ ቪዲዮና ፎቶዎችን ስትለቅ ነበረ። ህሊና ልጇ ለብቻ ማሳደጓ ወደ ሌላ የፍቅር ግንኙነት ዘላ እንዳትገባ ያደረጋት ጉዳይም ነበርም። እንደ አብዛኞቹ ሲንግል ማም ልጄን ባይወድስ እኔን የሚወድሱ የሚል ፍራቻ እንደነበረባት በግልጽ ይታይ ነበርም። ከሰይፉ ጋር በነበራቸው ቆይታና ታገብኛለሽ ወይ ተብላ ስትጠየቅ፣ ሰይፉ አንድ ጥያቄ ጠይቋት ነበር። ከናታይ ምኑን ነው ወደድሽው? የእሷ መልስ ልጀን ይወዳል። አስከትላም እንግዲህ የፊልም ተዋናይና ፕሮዲዩሰር የሆነችው ህሊና ደረጀ ናታይን አባት ልታደርገው የእናትነት መንገድ ላይ መሆኗን ሰምተናል። ሳዲ ንጋሪኝ አላቅም፣ ሳሪ ግን እራሱ ነግሮኛል። ምን ደፈርኩሽ ብሎ ከወገብሽ በታች አንቺ ሰውነት አይደለም እንዴ? ተገጥሞልሽ ነው? የእውነቴን እኮ ነው። ከወገብ ወታ ሳድ ያንቹ አይደለም እና ሳሪ ወላ የሆነ ነገር አጭሰዋል። ሽሻ አይደለም እትየ፣ ቀድም ሙኒት ሽሻ አጭሰው እንደሆነ አለ። ሽሻ አይደለም። የሚያጨሱ ሲጀምር የአንድ እጃቸው ይዘው ነው የሚያጨሱት። ቆይማ መሲ ቁልፍ የምትመስል ነገር ናት የሚያጨሱት ላአድ አይደለም እኔ ሲያጨሱ ነው ያየሁት እንጂ እንዴት እንዲያደርጉት አላውቅም። ምን ላይ ያጨሱት ባፋቸው? ቲክቶክ እንስራ እንቅልፍ እንዲወስደን አሉ ማለት ነው። ከዛ ቲክቶክ እንስራ እንደዚህ የሚያጎሩት አለ የለም። ቲክቶክ ላይ እንደዛ እያደረጉ ቲክቶክ ሰሩ ማለት ነው። ግን እንደዛ ስናረግ ሁላችንም እንትን ብለናል፣ ተጥነናል። እሺ፣ ቆይ የእኔ ጥያቄ ደግሞ የልጁ ቁጥር አለሽ? አለኛው የኢትዮጵያ ቁጥር ነው የሰጠኝ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 እና አንድ ወር ስትሸካሸቁ ቆይታችሁ እሱ ወደ ኢትዮጵያ ሲሄድ ነው እንዴ ታዲያ መተሽ አስረገዘ የምትል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 የልጅቷ አይደለም አንቺ የለኝም። ያከራይት እሱ የኢትዮጵያ ቁጥር ነው ያለሽ። የልጅቷም የለሽም አንቺ ምናምን ከሱ ጋር ያገናኘኝ የማይመስል ነገር። እህቱም ቁጥር የላትም እንደገና ደግሞ ሲተኙ ምንት ሲሉ ትን ላት በኔ ልንገር በቄ ልንገር፣ አንድ ልጃ አታዋርጂ አንቺ። እውነት ተደፍረሽ ከሆነ ነይኔ ጋ አሁን ቁጥር ልክልሻለሁ፣ ነይኔ ጋ። ዶሹ ነገር ካለ ሂጂ ኤምባሲ በደንብ ይረዱሻል። ምን አይነት እርዳታ ነው የፈለግሽው? ልጅ እንዲያዋልዶች ነው ወይስ ምንድን ነው የምትፈልጊው ነገር? እንዴ እዚህ ጋር መጥተሽ መናገርሽ፣ ልጁን ልትበቀኝ ነው የመጣሻ? ልክ ልበቀል። ለምን አገር ግቢ አለኝ እሱ። እኔ ደግሞ አገር ምገባበት ስራ የለኝም፣ እጄ ላይ ብር የለኝማ። አገር ግቢ ካለ የራሱ አምኗል፣ ኦልሬዲ አምኗላ። ካመነ ደግሞ ይንጣና ይናገር እስኪ። ቁጥሩ ስጭኝ፣ ቁጥሩ አለሽ? ቁጥሩ ያለኝ የኢትዮጵያ ቁጥር ነው፣ እሱ ያለኝ እዚህ ሀገር የኢማራት ቁጥር የለኝም። የኢማራት ቁጥር እንዴት አይኖረውም እዚህ ሀገር ነዋሪ ከሆነ? እኔ እንጃ፣ በኢሞ ነው የሚያወራኝ። የእህቱ ቁጥር ሲለሽ፣ እህ የእህቱ የእህቱ ቁጥር አለኝ። ያ ነው ያረገዘችው። ልጁን ወይ አቅርቢ፣ ልጁም እየተናገረ ነው። ልጁን አቅርቢ ስትላት እሱ የእሱ ድምፅ አለሽ ይሄኛው ምንም የሚለው ምንም እንደ ቤት ውስጥ ያወጣሽውን ሀያ ድርሃም እንኳን መልሰው እንዳስወጡች ነው የሚናገረው። እንደዚህ ነው ያለችው። ለእሱ አከራያ ስትጠይቃት እንደዚህ እንደዚህ አይነት ልጅ አንቺ ጋለሽ ነበረ፣ አርግዛ ነው የወጣችው ስትላት ወንድ የለምን የቤት ጭራሽ አለቻት። ማለት ነገር እኮ መጣ ሆን ይኸው እኛ ቤት ወንድ የወጣቸው ልጅ እርጉዝ ናት፣ እና ሀቢባ ቤት እገትርሻለን እገትርሻለን እያሉ ነው እንግዲህ እኛ ቤት ደግሞ እንዲ ለ እንዚህ እያለቸው በየሰርፋው ስሜንት አበላሻለች ሰው እንዳለ አትቁመል መሀመድ። ምን አይነት አጋጣሚ እንደሆነ ችልጅ ቤት ስገባ ምን አይነት አጋጣሚ እንደሆነ አላውቅም መሀመድ እኔ ቢያንስ እንደመጣች ወላሂ ሥራ ልትሄድ ስትል ያወጣችው እና ስንዴ ዛን እንኳን ሀያ ብር አውጥቼ ነው የሰጠሁት። እና ድሮ ተዝሮ እቺ ታላዬ ላይ አስቆመደኝ መሀመድ። ያመጣትን ሰው ተናግረ ታላዬ ላይ አስቆመደኝ መሀመድም። አይደለም ያመጣሽ ያመጣሽ ሌላ ሰው ነው ማለት ነው። የእሷ ወንድም ነው ላገናኘህ አንተ ላገናኘህ ልጅ አስቁምልኝ ታለች። እኔ ደግሞ ስልኳን ለማንም አሰጠው። ትናንትና ለራሱ አከራይ አንጭ ጠይቃታለሁ ምናም ብላ ስትጠይቀኝ ነው ስልኳን ለራሱ የሰጠዋት ማለት ነው። አይባ ቤት ውስጥ ትሻል እንደ ጥያቄ ነው የተጠየቀችው። ሲጀመር ሁሉም ዘመድናቸው እንደ ይሄም ወንድም ነው፣ ይሄም እህት ነው፣ ይሄም ወንድም ነው። ሁሉም ዘመዶቿ ናቸው። እዛ ቤት ኢጃዛ ቤቶቹ ለራሱ ዘመድ ናቸው። እንዲ ያለ ሁሉም ዘመዶቿ ናቸው። እኔና ያቺ የወጣችሁ ልጅ ብቻ ነበረች። ባዲያ ባዲያ ያለ ነው። እኛ ብቻ ነበር። ሌሎች እዛ ዘመድ አዝማድ፣ አጎት ልጅ፣ አክስት ልጅ ናቸው እዛው። እሺ አሁን ምን እንበላቸው? ልጁ እንግዲህ የኔ ከሆነ ችግር የለብኝም። ባለፈው የኔ ከሆነ ችግር የለብኝም። ኢትዮጵያ ግቢና ውለጅ አለኝ። እኔ ደግሞ አልፈልግም። ሲቀጥል ደግሞ እኔ ቤተሰብ እዚህ መዲበት የለኝም፣ ገና አልሰራሁም። ስራ የለም፣ ተስራ ነው የወጣሁት። ግን ስለምን አታረጁ ሳዓዳ እኔ የምፈልገው እዚህ መውለድ ነው ያመቻችልኝ። እኔ የምፈልገው አገሬ መውለድ ነው የትኬትና የመሄጃ ይስጠኝ። እኔ የምፈልገው ማስወረድ ነው። ከሶስት አንዱ ነው እ አላድበሰብሰውም። የሚደረግ ማንም ሲያደርግ የኖረው ነገር ስለሆነ እዛ አካባቢ። ይሄንን ነው መጠይቅሽ ያለሁት የትኛውን ልበለው? እኔ አቅሙ የለኝም ምክንያቱም እኔ ከዚህ ብሄድም እዛ ቤተሰቦች አይቀበሉኝም አንድ እሺ ስለዚህም መፍትሄውን ይፈልግ እራሱ። እንዴት እዚህ አመቻችቶልሽ መቀመጥ ነው የምትፈልጊው እንዴ? ቤተሰቦችስ አሁን ከዛ ከየት አመጣሽው ብሎ ከየት አመጣሁት ስላለው እንዴት ሲቀበሉኛል? አይቀበሉኝም። ቤተሰቦችስ እንዴ? አገባሽ ነው የምትፈልጊው አ እንዴ? አገባሽ ነው የእሱ ነው እንዲባል ነው እንዴ? አምኖ የኔ ነው ብሎ ካለ ችግር የለውም ምክንያቱም እኔ አልፈልገውም ሲጀመር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 ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው፣ በጣም ደባሪ ናችሁ። በጣም ደባሪ ናችሁ። ግሬን ለማታብሉ እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ፣ ልጅን የሚያሳድገው እግዚአብሔር ነው። አቡ ወላጆች እደጉ፣ ፕሊስ እደጉ። በጣም በጣም እጻን ናችሁ። በጣም አናደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም። ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣምና ኢትስ ኦኬ፣ ቆሎ ይብላ ችግር የለም። ግን ፍቅርን አስተምራችኋል። እናንተ ጥላቻችሁ፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን፣ እኛ ካደግን በኋላ ስለ ራሳችን የሚሰማ ስሜት እየተመታ እንዲሆን ያረጋችሁት እናንተ ናችሁ። እናኔ ታዳጊ ወላጆች ብያችኋል ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት እንዴት ስቃያችንን እንደምን በላኛለን የምናውቀውና ከበላ ከጠጣ በቂ ነው ምናምን አቶልጁስ ቆይ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሽት ላለማድረግ እኮ አይደለም ግን እናንተ ባታሳድጉ ማለት ነው ሰንበዴ ልጅ ያሳድጋል። መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ ይደረሰቻለች ና ማለት በእናንተ በኩል ስንመጣ ማለት ነው፣ ይህን ያህል ባሪያችሁ ይህን ያህል የሆን ነገር ማድረግ የለባችሁ። ኃላፊነት ሰጥቷችኋል። ልጅን የሚያሳድገው እግዚአብሔር ነው። እና ኃላፊነት በጣም በጣም በጣም ገና ናችሁ። እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን፣ እኛ ከምር ፍቅር ይሰማናል፣ የመወደር ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ የማናቃቸውን ስሜቶች እያስተናገድን የመጣ ነው እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና ባካችሁ፣ ይሄንን ጄኔሬሽን የሚያድጉ ልጆችን አትበርዟቸው። ፍቅርን መስጠትን፣ ፍቅርን ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አድርጋችሁ ሂልድ የሆኑ ልጆችን ውለዱ። ካልሆነ ወይ አትውለዱ፣ በቃ አትውለዱ፣ ይቅርባችሁ እና እባካችሁ በሽታችሁን ለግላችሁ ያዙት። እኛ ላይ አጠምጥሙብን። እኛ ጤንነት ነው የምንፈልገው፣ እኛ ሰላም ነው የምንፈልገው። ልጆቼን በጣም ነው ሁልጊዜ የምማመሰግናቸው እደጉልኝ። ከዛ በተረፈ ወላጅናቴን ትግስት ሚሊዮን ወላጅናቴን በጣም አመስግኛ አልጠግብም። ሁሌ የምናመሰገን ኳት ነው ግን በዚህ አጋጣሚ እንዲሁም በአደባባይ ይቅርታ ብጠይቃት ደስ ይለኛል። ያው ለተናናሾቼ የምመክረው በተለይ እናት ያባታችሁን ምክር ስሙ፣ ችላት በሉ የወላጃችሁን ምክር ስሙ ነው ምለው። አሀ፣ ለበዛ ዋጋ መክፈል ስላለ በቃ እናቴ ብያት አለው በአካልም፣ ግን አሁን ደግሞ በእናንተ ፊትም በቃ ይቅርታ አድርጊልኝ፣ ግን አላሳፍርሽም። እግዚአብሔር ረጅም ዕድሜና ጤና ይስጥሽ ለማለት ወዳለሁ። አመሰግናለሁ። በጣም እናመሰግናለን። በጣም በጣም እናመሰግናለን።